ነገር ያሉት በሙሉ ያው ፋሚሊም እንደምታውቀው ሬዲ ነን ብለዋል። ስለዚህ እኛ ነው አንደኛ እየጠበቁት ያለው ለዛ ነገር ደግሞ እኛ ምላሽ ስለተሰመረ፣ አሁን ነው በሉ ጋይስ፣ ስለተሰመረ በሉ እንግዲህ ልንገላገል ነው መሰለኛ። አሁን የሩታ ቤተሰብ እኮ ከተዘጋጁ ቆይቶ ነበረ። አሁን ሩታ ቁርጥ አድርጋ መታ። ስለዚህ ህይወቴን ማስተካከል አለብኝ በማለት ያው ሰርጉን አፍጥነው በማለት አምጥታለች። ሩታ እየተናገረችው ንግግር በነገራችን ላይ ጥሩ ነው። አብርሽ ግን አስፍቶ አስቧል፣ ትልቅ ድግስ ለመደገስ ያሰበ ይመስለኛል። ውድ ቤተሰቦቼ እንዴት ዋላችሁልኝ? ዳና ዋላችሁልኝ ወይ ከኒጋውሉ ሰላም ነው። ላይክ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ሩታና አብርሽ ሰርጋቸው ያቀረቡት ማለት ነው እንዲያውም ማለት ነው። ውድ ቤተሰቦች፣ አብርሽ ሰፋ ያለ ነገር ነው የሚፈልገው። በመቀጠል ደግሞ አንቺ የምትፈልጊው ነገር ሳላደርግልሽ ቀርቼም አላቅም ታውቂያለሽ እያላት ነበረ ማለት ነው። እና አብርሽ የዱባይን ትተህ እዛ ሰርገህ ተጋቡ። እውነቴ ነው የምልህ፣ እዛ እዛው ተጋቡ። በቃ ምንም አይነት ነገር፣ ሰፋ ያለ ነገር አንፈልግም። ስለዚህ እዛው ደግሳችሁ፣ እዛ ቤተሰብ ተዘጋጅቶ ነው ያለው እውነት ለመናገር ወር አላለፈም ብላችኋል። የሩታ ቤተሰብ ዝግጅት ምናምን እንትን ካሉ፣ ስለዚህ እዛው ባላችሁ አቅም፣ የሰው ልጅ እኮ በሌለው ሳይሆን ባላችሁ አቅም፣ በትንሽም ነገር ቢሆን ደግሳችሁ ተጋብታችሁ ገላግሉን ማለት ነው። በቃ እርፍ እንበለኛም እንዴ። ነገ የሆነ ነገር ሲመጣ ምን ተፈጠረ፣ በሆነ ሰው ህይወት የሆነ ነገር ሲመጣ ምን ተፈጠረ፣ የኛ ህይወት ራሱ እንደዛ ያሳስበንም። እናንተ የስራችሁን ይስጣችሁና፣ ለማንኛውም አሁን ተጋብታችሁ እረፉልን ማለት ነው። በቲክቶክም መተዋል እንዳ፣ በቃ አለቀ ማለት ነው። ሁሉንም ነገር አሉ ተጠብቀዋል የትላንትና ወንድን መርሳ ትመልሱበትን መጣችሁ አይደል? ለማንኛውም እውነት ለመናገር ቁርጥ አድርገው ወስነው የውሳኔ ሰው ሆነው ስለመጡ ደስ ብሎኛል። ማለቴ ሩታ ብታቀርበውም አብርሽ ደግሞ ዛሬ ብቻ ማታ ስጭኝና ተወያይተን እንፈተዋለን ብሏል። ስለዚህ ሲነጋገሩ ደግሞ አብርሽም እሺ እንደሚል ወይም ደግሞ የዱባዩ እንደሚያፈርሱት ተስፋ አደርጋለሁ። ምክንያቱም ሰፋ ያለ ነገር ሲባል ወይም ደግሞ ትልቅ ደረጃ ወይም ትልቅ ነገር አድርጋለሁ ሲባል ትንሹን ነገር እንደምናጣው የታወቀ ነው። ስለዚህ በትንሹን ነገር አድርጋችሁ ተ ጋብታችሁ። እንዴ እኔ ሰርግ ሳይሆን ልጅ ነበረ የምጠብቀው። ይሄን እንደስከፋ እናንተ ምን ጉናችሁ። አረ ወደዛ እንትን በሉ። እኛ ሰርግ ብቻ ሳይሆን ማለት ወልዳችሁ እንድናያችሁ ነው የምንፈልገው። ነው ለመናገር ይሁን ንገር ሲፈጠር አይ መከራዬ ስንባባል እንዴ ምን አመጣብንና በነ አብርሽ ቤትም ያው ሬዲ እንደሆነ ሩታም ተናግራለች። በመቀጠል ደግሞ በሩታዬ ቤተሰብ የእነ አብርሽ ቤተሰብ ያን አክል እኔ አላቅም፣ ሆናት ለመናገር መረጃው የሚሰጠኝ ስለሌለ፣ በነ ሩታ በኩል ግን መረጃውም ስለሚደርሰኝ ያው የሰርግ ዝግጅት ወይም አንዳንድ ነገራቶች እንደሚስተካከል ወይም ደግሞ እየተዘጋጀም እንደሆነ ሬዲ እየሆኑ እንደሆነ ያው ደርሶኝ ነበረ ማለት ነው። ውድ ቤተሰቦቼ እና ሩታዬ ድል ባለ ሰርግ ተጋብታችሁ ለማየት ያብቃን። የሴትዮ ልክ እንደ ነጻነት በተጋባችሁ ሆናት ለመናገር ልክ እንደ ነጻነት ህዝቡ በሙሉ ሰብስባችሁት ት በእንደዛው ሰርጋችሁ በተጋባችሁ ደስ ይለን ነበረ። ባትሰርጉ ራሱ ይሄ ዱባዩ ገለመኔ ከምትሉ እኔ ውድ ቤተሰቦች እውነት ነው፣ ሙላችሁ ይሄ ሰፋ አድርጎ ከሚያስብ ተጋብተው ወልደው ቢያሳዩን አይሻላችሁም? እዛው ሆነው ማለት ነው። ይሄ ዱባዩ ነገር ቀርቶብን እዛው ደግ ተጋብተው ወልደው ቢያሳዩን እኔ ባይነኝ ነኝ እንዴ? እናሱ ትልቅ ደረጃ እያሉ ዱባይ እያሉ የሆነ ቦታ እያሉ የሆነ ቦታ እያሉ እናንተ፣ ወጪ እኮ በጣም ነው የሚያስወጣው። ስለዚህ ከዚህ ሁሉ እዚህ ሁሉ ወጪ ከምትሰበስቡ እዛ ለምን በአርባ ሺህ ብር በሀምሳ ሺህ ብር አትጋቡም እንዴ? ምን ሊመጣ ነው? በእርግጥ ሰርግና ሞት ለአንድ ቀን ነው ይባላል። ታዲያ ሰርግና ሞት አንድ ቀን ነው ተብሎ ደግሞ ህይወት አይሸጥም። ወይም ደግሞ የሌለንን አክል ነፍስያችን አስጨንቀን አናስመጣው። የራሱ ጉዳይ ነው ህይወታችሁ። ዋናው ፍቅር ፍቅር ነው ፍቅር አይደለም ይባላል። ዋናው ፍቅር መኖሩ ነውና፣ ውድ ቤት ሰዎች ለማንኛውም ሩታዬ ወስነሽ፣ ጠንከር ብለሽ፣ ጎብዘሽ፣ ጀገን ብለሽ መተሽ እንደዛ ማለትሽ እኔ ደስ ብሎኛል። አደንቅሻለሁ። አሁን አድናቂሽ ሆኛለሁ ማለት ነው። ምክንያቱም ሁለት ወር ሶስት ወር ጥር አስራ ስድስት የሆነ ቀን ሀያ አምስት እያሉ ወር ወር እየቀጠሩ አልገደሉንም። እኛ ራሱ ስልችት እኮ ነው ያደረጋችሁን እውነት ነው ብላችሁ እና አሁን ግን ስልችት አላደረጋችሁንም እንዴ? ያኔ ሰርጉ እስካልተጨረሰ ድረስ ስልችት ማለታችን አይቀርምና ደስ ብሎኛል። እውነት ለመናገር ለዚህ ደረጃ ስላይደረሱ ማለት ነው። በእገር በኩል በሩታ የቤተሰብ የተዘጋጀ ነገር ቢኖርም አንዳንድ ነገር ቢስተካከልም እንዴ ምን እየሆኑ ነው እነዚህ ልጆች? በዚህ በኩል ይሄ እየተስተካከለ ነው። በቃ የሆነ ነገር የሆነ ስራ ሲሰሩ ወይም ደግሞ የሆነ እንትን ያመጡ የለም በየጊዜው። እንዴ እዚህ እንደዚህ እየተስተካከለ ነው። በዚህ በኩል ምን እየሆኑ ነው? ለሰርግ ነው እንዴ እያጠራቀሙ ያሉት? እንዳለን በጣም የሄዱበት ና ከወራ አለፈው እኮ ጉዳይ ከተጀመረ ማለት ነው እና ገራ እየገባኝ ነበረ እንዲ ስልችት ኮነ ያደረጉ ነበረ ቤተሰብስ ምን ክል ስልችት ይለዋል። እኔ እንደዚህ ስልችት ያለኛ እያልኩ ነበረ። ለማንኛውም ባጭር አቁማችሁ ምን አጭር ወር ሙሉ አቃጥላችሁ ደፍታችሁ ናል ወር አላለፈም እናንተ። ረመዳን ሳይገባ በፊት እኮ የተጀመረው የተጀመረ ረመዳን ሊያልቅ አስራ ምን አስራ ሁለት ቀን ነው አስራ አንድ ቀን ነው የቀረብ እናንተ ይኸው ስታባል ነው ስሳደ ስታሰዳድቡን መጡ አልመጡ ዛሬ ምን ተፈጠረ እያልን የእናንተ ዘበኛ ሆነን ረመዳን ስናውቀው አለቀበት። እውነቴ ነው ምላችሁ። እናንድ ከኔ ሜባሳ የተዝረከረከ ሊኖር ይችላል። ሰብሰብ በሉ ለማንኛውም፣ አሁኑ ያው ሰርግ ደርሷል። ዱባዩም ለመሄድም የተዘጋጀችው እንግዲህ ሂዱ። ያው በነገራችን ላይ ዱባይ የሚመጡት ለኦዲንሶቻቸው ብለው ነው እና የሚመጡት እንጂ ለሌላ ነገር አይደለም ማለት ነው። ማለቴ ለቀለበትም ፕሮግራም። በመቀጠል ደግሞ እናንተ ጥሩ ጥሩ ምርጥ ኦዲንሶች ስላላችሁ ነው የሚመጡላችሁ። ለእናንተኛ ደግሞ ዱባይ ላልሆነው ነፍሲ ማር፣ እሺ ዱባይ ላልሆናችሁ ማለት ነው። በሀገሩ ሰርግ እንደርሳለን። ባይ ዘ ወይ የምትሄድ ወደ ኢትዮጵያ ከምንድ ነው ምንድነው ምንድ ነው እናንተ ከአመት ባላቸው በኋላ ማለት ነው፣ በክርስቲያኖች ከአመት ባላቸው በኋላ ወደ ኢትዮጵያ የምትገቡ ያው በኢትዮጵያው ሰርግ ትደርሱበታላችሁ። ባይዘወይ ስለዚህ የዛኔ ሄድና እዛው ተካፈላላችሁ ማለት ነው እና የዛኔ እኔ ምደርሳለሁ። ለዛ ሰው ያብቀን። ውድ ቤተሰዎቼ ለማንኛውም ለዚህ ደርሰውልናል ማለት ነው እውነት ለመናገር በቃ እንደዚያ ጭቅጭቅ ንዝ ንዝ የበዛበትን ነገር ዛሬ ላይ ፍሬ አፍርቶ ስላየሁት በጣም ደስ ብሎኛል። ወልዳችሁ ደግሞ ስናያችሁ በጣም ደስ ይለናል ማለት ነው። እና በቃ ምንም አልልም ከዚህ ውጭ እንግዲህ ፍቅርና አብርሽነት ታስታ ፍቅርና አብርሽን ፍቅርና ፈደነት አስታርቋቸው። እናንተ ልጆች፣ ኧረ ተዉ አስታርቋቸውና ገላግሉን ማለት ነው። ደግሞ ማን ነው የሚደውለው በቀጥታ በዚህ ሰዓት? አሁን በዚህ ሰዓት ይደወላል ይደወላል ሲጀመር የማላቀው ቁጥርና ውድ ቤት ሰዎች የለማንኛውም፣ እናንተ እርግጠኛ ነኝ በግሩፕ ውስጥ አውጥታችሁ ነው የምትደውሉብኝ። እና ሰርጉ ስለተባለ የእና አብርሽና ሩታ ያው አዲስ ቁጥር ስለሆነ ነው ይሄ የምለው። እና ውድ ቤት ሰዎች የለማንኛውም፣ እንኳን ደስ አላችሁ የማለቴ ቆርጠው ወስነው ስለመጡ ጎሽ፣ አላወቁትም። እና ዛሬ ቁርጥ አድርገው እኔ ደስ ብሎኛል። ስለዚህ እናንተም እንኳን ደስ አላችሁ፣ ስለታርቁም ሰሞኑን፣ ዛሬ ላይ ደግሞ ፍቅር በፍቅር ሆነው ፍቅር ፍቅር ሲጫወቱ ስለመጡም ደስ ብሎ ብሎኛል ና በመቀጠል፣ እኔ ምለው የፈዓድ ና የፍቅር ምስጢር ልንገራችሁ ቤተሰብ። እኔ እውነት ለመናገር እደብቀዋለሁ ብዬ ነበረ ና ለካ እነሱም እኮ ሊመጡ ነው ወደ ዱባይ፣ ከናብርሽ ጋር ማለት ነው። እና እነሱ እኛ ተጣሉ እንላለን እዚህ ማለቴ፣ እናሽቃብዳለን ተጣሉ፣ ለምንድን ነው መታስታርቁ እንላለን። ለካ እነሱም ሊመጡ ነው ተባለ ማለት ነው። እና ፍቅር ፍቅር ፍቅር። እና ፈዓድ ትኬት ተባብሩኝ፣ ወደ ዱባይ ማለት ነው። እና ለማንኛው ውድድ ሰው ጨው ለለባዳገር እንዳንተ የእንትና የሩታ አክስት ነኝ የምትል የነበረችው ማለት ነው። ምን እያለች ነበረ? ዛሬ ለነገሩ እኮ ታውቀኛለች ስለምትከታተለኝ፣ ትወቅጠኛለች። እና ጥሩ ምክር ነው የምትናገረው አንዳንዴ ደግሞ ትሳደባለች። እና ይኸው ሰርግ ወስነዋል ብላችሁ አደርሱልኝ ለእመቤት ለገሰ ማለት ነው። እመቤት ለገሰ ናት እና ሰርግ ደርሰዋል በቃ ወስነዋል ብላቸው አደርሱ ልኝ ዛሬ ከአብርሽና ከሩታ ህይወት ውጡ። ጸጌ እያለች ነበር። ህጎ በዝኮ ናት። እኔ እወዳታለሁ እውነት ለመናገር አንድ ቀን እኮ ሰድባኛለች ግን እወዳታለሁ። በጣም ምርጥ ጨዋ ልጅ ናት ማለት ነው። ግን ስትወቅጣችሁ አውዙቢላሂ ምንሽጣን አራጂም። እና ለመንኛ ውድ ቤተሰቦች የሰላም ሆኖ ለኝ በያላችሁበት